ሰላም ሰላም ጠና ይስጥልን፣ የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ጫፍ በያላችሁበት የአገር ጥጉሉ ሰላም ፍቅር ጤና ተሆኑ ዘንድ ዞትሪያ ሚታችን ነው ኤልያስ ደግነት ነኝ። የምትከታተሉት ደግሞ ጊዜ ሚዲያ ነው። በዛሬው መሰናዷችን እጅግ በጣም አሰቃቂ በሆነ ሁኔታ ዶርም ውስጥ በጩቤ ተወግቶ ህይወቱ ስላለፈ አንድ የአርባ ምንጭ ዩኒቨርሲቲ ተማሪ ጉዳይ ልንነግራችሁ ነው። ከዚህ ጉዳይ ጋር ተያይዞ እንግዲህ እዚህ ምስሉ ላይ የምትመለከቱት ወጣት ናትናኤል ይባላል። የአርባ ምንጭ ዩኒቨርሲቲ ሁለተኛ ዓመት የሳይኮሎጂ ተማሪ ሲሆን እጅግ በሚያሳዝን መልኩ ተማሪው ዶርም ውስጥ በጩቤ በተደጋጋሚ በመወጋቱ የተነሳ ህይወቱን ሊያጣ መቻሉን ነው የሰማነው። ቲክቫ ኢትዮጵያ ቃላቸውን ሰጡኝ ያላቸው የአርባ ምንጭ ዩኒቨርሲቲ የጫሞ ካምፓስ ተማሪዎች በጫሙ ካምፓስ ትላንት ጠዋት ላይ ብሎክ 9 የወንዶች ዶርም ውስጥ ናትናኤል የተባለ ተማሪ በጩቤ ተወጋግቶ በአሰቃቂ ሁኔታ ህይወቱ ማለፉን ተናግረዋል። ተማሪዎቹ እንግዲህ እዚህ ካምፓስ ውስጥ መወጋት የተለመደ ከሆነ ሰነባብቷል ያሉ ሲሆን፣ በዩኒቨርሲቲ ግቢ ውስጥ የሚፈጸሙ ተግባራትን ዩኒቨርሲቲው ስሙን ለመጠበቅ ሲል መሸፋፈንትቶ ለተማሪዎች ደህንነት ዋስትና እንዲሰጥ እናሳስባለን ሲሉ ምሬታቸውን መግለጻቸውን ነው ቲክቫ ኢትዮጵያ የዘገበው። ተማሪዎች ባለው ነገር ስጋት ላይ እንደወደቁና መፍትሄ እንዲሰጣቸው ደህንነታቸውን በአስተማማኝ ሁኔታ እንዲረጋገጥ ለመጠየቃቸው ነው። ቲግቫ ኢትዮጵያ አገኘውት ያለውን የተማሪዎችን መረጃ ተንተርሶ ዘገባውን የዘገበው። እኛም ታዲያ የጊዜ ሚዲያ ባልደረቦች ይህንን ጉዳይ በተመለከተ ምንድን የሆነው የተፈጠረውስ ነገር ምንድን ነው እንዲህ ያለው ጉዳይ እንዴት ሊሆን ቻለ ብለን ለመጠየቅ ወደ አርባ ምንጭ ዩኒቨርስቲ በመደወል ከጉዳዩ ጋር በተገናኘ የሚመለከታቸውን አካላት አግኝተን በቀጥታ የስልክ መስመራችን አነጋግረ ናቸዋል። ከእርሳቸው ጋር ያደረግነውንም ቆይታ እንድትከታተሉልን ከወዲሁ በትህትና እንጠይቃለን። አብራችሁን ስለምትቆዩ እጅግ በጣም ከልብ አድርገን እናመሰግናለን። እንኳን ደስ አላችሁ። በኢትዮጵያ ብር ብቻ የሽያጭ ውላችንን እንፈጽማለን። ቴምር ሪል ስቴቶች ነን። በመሃል ፒያሳ አፓርትመንትና ሱቆችን በከፍተኛ ጥራትና ፍጥነት እያስገነባ የሚገኘው ቴምር ሪል ስቴት አሁን ደግሞ 80 ፐርሰንት የደረሱ ግንባታ ሳይቶቻችን በአያት አደባባይና በጋርመንት ለሽያጭ ያቀረበን መሆናችንን በደስታ እንገልጻለን። ክፍያዎቻችን ካለምንም የዋጋ ጭማሪ በ10 ፐርሰንት ቅድሚያ ክፍያ ብቻ ከባለ አንድ እስከ ባለ አራት የመኝታ ክፍሎች አቅርበንላቸዋል። ቴምር ሪል ስቴት በፒያሳ አድዋ 001 ፕሮጀክታችን ሱቆችን ላመለጣችሁ ደንበኞች ከቀድሞ ሳይት አጠገብ ግራውንድ ፕላስ 5 የገበያ ማዕከል በመገንባት በድጋሚ ሱቆችን ለሽያጭ አቅርበናል። የቀሩን ቤቶችና ሱቆች ውስን ስለሆኑ ፈጥነው ይደውሉ። ቴምር ሪል ስቴት። ጤና ይስጥልኝ። አብሮች ሰላም ነው፣ እንዴት አሉ? እግዚአብሔር ይመስገን ደህና ደህና። ለቃለመጠይቃችን ፈቃደኛ ሆነው በቀጥታ የስልክ መስመር ላይ ስላገኘሁ እጅግ በጣም ከልብ አድርጌ አመሰግናለሁ። እስኪ እንተዋወቅ መጀመሪያ ለጊዜ ሚዲያ ቤተሰቦች አርባምንጭ ዩኒቨርሲቲ የህዝብና ዓለም አቀፍ ግንኙነት ስራ አስፈጻሚ ነኝ። እሺ አቶ ዮሐንስ ኖት እሺ እንግዲህ ዛሬ ማለዳውን ጀምሮ በማህበራዊ ሚዲያ ላይ የሰማነው በጣም የሚያሳዝን ዜና አለ። እንግዲህ ከዚህ ቀደምም አርባ ምንጭ ዩኒቨርሲቲ አንድ ተማሪ በእርግጥ እሱ የራሱ የጤና ችግር ስለነበረበት ወድቆ ህይወቱ አልፎ ቤተሰቦቹ ጋር አዋሳ ሄዶ መቀበሩን በቅርብ ፕሮግራም ሰርተን ነበር። ዛሬ ደግሞ በማህበራዊ ሚዲያዎች ላይ ዛሬ ደግሞ ማህበራዊ ሚዲያው ላይ የአርባ ምንጭ ዩኒቨርሲቲ ፌስቡክ ገጽም ላይ እንዲህ ያለ ነገር አነበብንና፣ ምንድን የተፈጠረው ነገር ምንድን የሆነው ነገር? ኦኬ፣ በፌስቡክ ገጻችን ላይ እንተጠቀፍ ነው ተማሪ ናትናኤል የሚባልን ተማሪ አብሮት የሚኖር አንድ የዶርም ተማሪ ተማሪ ናትናኤል የሳይኮሎጂ ሁለት ዓመት ተማሪ ነው። ይሄኛው ደግሞ የጂኦግራፊ ተማሪ ነው እና አብሮ አንድ ዶርም የሚኖሩ ናቸው። በግል ጠብ ነው። በግል ጸብ ምን እንደ ተባባሉ እንግዲህ የምናውቀው ነገር የለም። ግን በግል ጸብ እንደ ገሎታል እና ወደ ሆስፒታል ተወስዶ ነበር። ህይወቱ ወዲያው አላለፈም። ትናንትና ጠዋት ነው ጉዳዩ የተከሰተው። ወደ ሆስፒታል ተወስዶ ማድረግ የሚቻለውን ርብርብ ሁሉ ተሞክሯል እና ወደ አስራ ሁለት ሰዓት ተኩል አካባቢ ህይወቱ ሊያልፍ ይችላል በተደጋጋሚ አይነት ከባድ ነገር ነው ያደረሰበት፣ እና ዩኒቨርሲቲው ማድረግ የሚችለውን የሚገባውን ሁሉ ህይወቱን ለማትረፍ ትልቅ ጥረት ተደርጎ ነበረ። ጉዳቱ ከባድ በሆነ ህይወቱን ማትረፍ አልተቻለም። ትላንትና አስራ ሁለት ሰዓት ተኩል አካባቢ ህይወቱ አልፏል። ዛሬ ጠዋት ትናንትና ማታ ልጁን የመሸኘት ፕሮግራም ተደርጎ ያው አስክሬን ተማሪዎቹ አይተውት እንዲወጡ ተደርጎ ዛሬ ወደ አርባ ምንጭ አውሮፕላን ጣቢያ ተሸኝቷል። አሁን አውሮፕላን በመጠበቅ ላይ ወደ አዲስ አበባ ለወላጆቹ ወጣጆቹ ተደውሎላቸው ተነግሮላቸዋል። አዲስ አበባ አባሱና ቦቱ እንደመጡ ሰምተናል። ተነግሯቸው አስክሬን እንዲቀበሉ ከሰው ጋር ተልኳል ማለት ነው። ያለ የአዲስ አበባ ልጅ ነው አይደለም፣ የመቀሌ ልጅ ልጅ ነው ከድጋሚ ወደ መቀሌ ያስክሬኑ ይሄዳል ማለት ነው። ስለዚህ በጣም ብዙ ቦታ ነው የወጋው። በቢላ ነው አ በቢላ ነው የወጋው። ስለዚህ ተማሪው በቁጥጥር ስር ውሏል። ተማሪው በቁጥጥር ስር ውሏል። ያው አስፈላጊው የህግ በህግ ስር ነው ያለው። ስለዚህ ወደፊት የሚሆነውን ነገር ያው እየተከታተል እንደምናቀር ብለናል። እንግዲህ በጣም ከባድ ነው። በእርግጥ ቤተሰብ እንደዚህ ልጄን አስተምራለሁ ብሎ ልኮ፣ እንግዲህ ሁሉም አይነት ተማሪ በአንድ አይነት የሥነ ምግባር መስመር ውስጥ አልፏል ማለት ከባድ ነው። ሁሉም እየራሱ ባህሪ ያለው ድብቅ የሆነ ባህሪ ያለው እና እንዲህ ያሉ ግን ግላዊ አለመስማማቶች፣ ችግሮች በይፋ ሲታዩ የሚፈታባቸው መንገዶች ይኖራሉ አይደል? ዩኒቨርሲቲው በራሱ መንገድ እንግዲህ አንዳንድ ሰው ያለውን እንትኑን ላይገልጽ ይችላል። አሁን የዩኒቨርሲቲው ባለስልጣን ወይም አመራሮች ሁሉንም በተማሪ መሀል ያለውን ግንኙነት እናንትን ሊያውቁት ይችላሉ። ስለዚህ በመሀላቸው ያለውን ቁርሾ ጓደኞች ናቸው፣ እንግዲህ አንድ ዶርም አብረው የሚኖሩ ናቸው። ያለውን ነገር ማወቅ ከባድ ነበር እና ያው አቅዶ አስቦ ተዘጋጅቶበት ያደረገው ነገር እንደሆነ ነው የሚታየው እና በዚህ ልክ መደረጉ በጣም የሚያሳዝን ነገር ነው። ሁላችንም በጣም በሀዘን ላይ ነን። የተከሰተው ነገር በጣም አስደንጋጭ ነው። እንግዲህ እግዚአብሔር ነፍሱን በገነት ያኑሩልን እንላለን። ስለዚህ እሱም ያኛውንም ጎድቶታል፣ ህይወቱን ያሳጥቶታል። እሱም ደግሞ ቤት የእሱም ቤተሰቦች ተስፋ ትልቅ ተስፋ ጥለውበት የሚጠብቁት ማሪ ነው። እንደዚህ አይነት ነገር እንደዚህ አይነት እርምጃ መውሰድ እና ለዚህ አይነት ውሳኔ መድረስ አልነበረበትም። ተሳስቷል። እንግዲህ ምን ይደረጋል? በቁጥጥር ስር ነው። ያው ህግ ደግሞ መርምሮ የሚፈለገውን ነገር ሁሉ እንደሚያደርግ ያው እየተከታተልን ነው። ለህግ አቅርበናል። አይ፣ መልካም ነው። የጸባቸው መንስኤ ምን እንደሆነ አልታወቀም። ምናልባት ዝም ብሎ ግን ላይ ያለመግባባት ካልሆኑ ባሻ እንግዲህ፣ ከዚህ በኋላ ያለውን ዲፕ ነገር ያው የህግ እንትን ነው፣ ሁሉን ነገር አጣርቶ ውሳኔውን ያደርጋል ብለን እናስባለን። መልካም፣ መልካም፣ መልካም። አቶ ዮሐንስ እጅግ በጣም ከልብ አድርገን ነው የምናመሰግነው በቅንነት የተከሰተውን ነገር ህብረተሰቡ እንዲያቅ፣ ሌላ ደግሞ የተነሳው ነገር ጉዳይ መልኩን እንዳይቀይርና የሆነው ነገር ትክክለኛ ነገር ይሄ ነው ብለው ለአድማጭ ተመልካቾቻችን ትክክለኛውን መረጃ ስለሰጡልን እጅግ በጣም ከልብ አድርገን እናመሰግናለን። ጓደኞቹንም የማህበረሰቡ የትምህርት ቤቱንም ማህበረሰብ እንግዲህ መጽናናትን እንመኛለን። ያስደነግጣል። ለሌላውም ተማሪ እንዲህ ያለው ጉዳይ ለሌላውም ቤተሰብ ድንጋጤ ስለሚፈጥር እንግዲህ ብርታትን እንጠይቃለን። እሱንም ፈጣሪ ነፍሱን በሰላም እንዲያሳርፍ ምኞታችን ነው። መጨረሻ ላይ ማለት የሚፈልጉት ነገር ካለ ግን ማስተላለፍ ይችላሉ። ሁሉም ቤተሰብ ልጆቻቸውን ሊመክሩ ይገባል። ልጆቻቸው ለትልቅ ነገር ታቅደው አለመሆን የሚመጡ ናቸው። ቤተሰብም ይጠብቃቸዋል፣ ማህበረሰቡም ይጠብቃቸዋል፣ ሁሉም ሀገሪቱ ትጠብቃቸዋለች እና በእንደዚህ አይነት ነገር ታግሰው ማለፍ የሚችሉትን ነገር በስሜት ሆነው በእንደዚህ አይነት ጉዳትና ራሳቸውን ሌላውን ጎድተው ራሳቸውንም አደጋ ላይ መጣል ነው። ሀገሪቱንም የተማረ ሰው ብዙ የተለፋበት ቤተሰብ የለፋበትን እንደዚህ መንገድ ላይ ማስቀረጥ ተገቢ አይደለም። ስሜታቸውን ሊቆጣጠሩ ይገባል። ይህንን ትምህርት ቢያስተላልፉልን ደስ ይለኛል። ሁሉም ስሜቱን ተቆጣጥሮ የሚገጥመውን ችግር የሚገጥመውን ችግር ማለት መቻል አለበት ብዬ አስባል። አመሰግናለሁ። መልካም ክብር ይስጥልኝ። አመሰግናለሁ ወዳጄ። የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች እንግዲህ ከአቶ ዮሐንስ ጋር ያደረግነው ቆይታ ይንን ይመስላል። የአርባ ምንጭ ዩኒቨርሲቲም ታዲያ የተማሪ ናትናኤልን ሕልፈት በተመለከተ በፌስቡክ ገጹ ላይ እንደዚህ ሲል የሀዘን መግለጫ አውጥቷል። የአርባ ምንጭ ዩኒቨርሲቲ የስነ ትምህርት ስነ ባህሪ ሳይንስ ትምህርት ቤት የሳይኮሎጂ ትምህርት ክፍል የሁለተኛ ዓመት ተማሪ የሆነው ናትናኤል ጸጉ አሰፋ ከጓደኛው ጋር በተፈጠረ የግል ጽብ በደረሰበት ጥቃት ዛሬ ጠዋት ሚያዝያ 8 ቀን 2017 ዓ ም ከፍተኛ ጉዳት ደርሶበታል። በመሆኑም ህይወቱን ለማትረፍ በአርባ ምንጭ አጠቃላይ ሆስፒታል ከፍተኛ ርብርብ ቢደረግለትም ሳይሳካ በመቅረቱ ማምሻውን 12 ሰዓት ከ30 ላይ ህይወቱ አልፏል ሲል ትላንትና የሀዘን መግለጫ አውጥቷል። ጥቃቱን ያደረሰው ተማሪም በቁጥጥር ስር ውሎ አስፈላጊው ምርመራ እየተደረገበት የሚገኝ ሲሆን ዩኒቨርሲቲው የህግ ሂደቱን በመከተል ውሳኔውን ተከታትሎ በአጭር ጊዜ ውጤቱን ለህዝብ ይፋ ያደርጋል። አርባ ምንጭ ዩኒቨርሲቲ በተማሪ ናትናኤል ከዚህ ዓለም በሞት መለየት የተሰማውን ጥልቅ ሐዘን እየገለጸ ለቤተሰቡ፣ ለወዳጅ ዘመዶቹ እንዲሁም ደግሞ ለመላ ዩኒቨርሲቲ ማህበረሰብ ሁሉ መጽናናትን ይመኛል አርባ ምንጭ ዩኒቨርሲቲ የህዝብና ዓለም አቀፍ ግንኙነት ስራ አስፈጻሚ ጽህፈት ቤት ሲል የሀዘን መግለጫውን በፌስቡክ ላይ አውጥቷል። እንግዲህ እንዲህ ያለው ጉዳይ እጅግ በጣም የሚያሳዝን ልብ የሚሰብር ጉዳይ ነው። ወላጅ ለአመታት ለፍቶ አስተምሮ አሳድጎ ደግሞ ዩኒቨርሲቲ ልኮ ሊመረቅ የተወሰኑ አመታት ነው የቀሩኝ ደግሞ አስመርቄ ስራ አስይዤ ለቁም ነገር አብቅቼ ብሎ የልጁን ምርቃት በጉጉት ለሚጠብቅ ሰው እንደው ድንገት ተደውሎ ኑ ልጃችሁ ህይወቱ አልፏልና አስክሬን ተቀበሉ ብሎ መንገር እንዲህ ያለ በጣም ከዚህ የባሰ በጣም ከባድ ነገር ያለ አይመስለንም። የሆነ ሆኖ ግን እንዲህ ያሉ ችግሮች ሲከሰቱ የትምህርት ቤቱ ማህበረሰብ፣ ጓደኞች፣ እዛ አካባቢ ያሉ ሰዎች በሙሉ ጉዳዩን በንቃት ተከታትለው ገና በእንጭጩ ሊቀጩትና ሊፈቱት ይገባል እንላለን። እንዲህ ያለው ጉዳይ ለሀገርም ኪሳራ ነው። ይህ ተማሪ በህይወት ቢኖር ስንት የስነ ልቦና ችግር የሚኖርባቸውን ሰዎች ችግር ሊፈታ ይችላል፣ ሀገሩንም ሊጠቅም ይችላል ብለን እናስብ ነበር። ይህ በመሆኑ ግን እጅግ በጣም ከልብ አድርገን ነው ያዘን ነው። የጊዜ ሚዲያም የዝግጅት ክፍልም እንዲሁ ለቤተሰቦቹ፣ ለጓደኞቹ፣ ለዘመድ አዝማዶቹ በሙሉ መጽናናትን ይመኛል። ደግሞ ፈጣሪ የእሱንም ነፍስ በቀኝታ ኖር ዘንድ ተመኘን። የጊዜ ሚዲያ ቤተሰቦችም አብራቸውን ስለቆያቸው እጅግ በጣም ከልብ አድርገን እናመሰግናለን። ክበሩልን።